የካቲት 12 ሆስፒታል ሜዲካል ኮሌጅ በተለያየ የጤና ዘርፍ ያሰለጠናቸውን የህክምናና የጤና ሳይንስ ተማሪዎች አስመረቀ። በምረቃ መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ኮሌጁ ብቁ የጤና ባለሙያዎችን እያበቃ መሆኑን ገልጸው፣ የጤናውን ዘርፍ ለማስፋፋት የተለያዩ የጤና ተቋማትን የመገንባትና ነባሮቹን ደግሞ የማዘመንና የማጠናከር ስራ እየተሰራ እንደሚገኝም ነው ከንቲባ አዳነች የተናገሩት። በሽታን ከመከላከል አንጻር ከተማችንን ንጹህ ለነዋሪዎች ምቹ የማድረግ ስራ በሰፊው እየተተገበረ ነው። አክሞ ለማዳን የጤናው ዘርፍ ተደራሽነት ሰፋ ባለ ሁኔታ መሄድ እንዲችል በርካታ የጤና ተቋማትን እየገነባን ያለ ነው። ሪፈራል ሆስፒታሎችን ለመጨመር በኮልፌ ቤቴል አካባቢ ትልቅ ሪፈራል ሆስፒታል በማጠናቀቅ ላይ እንገኛለን። በንፋስ ስልክ ላፍቶ የላፍቶ ሬፈራል ሆስፒታል በማጠናቀቅ ላይ እንገኛለን። ከዚህም አልፎ ነባሮቹን ሆስፒታሎቻችን ደረጃቸውን የጠበቁ ሰፋ ያለ አገልግሎት የሚሰጡ የአቀድነውን የሜዲካል ቱሪዝም እቅድ እና ራዕይ ለመተግበር ምቹ ሁኔታ እንዲኖራቸው ለማድረግ ሰፋ ያለ ስራ እየሰራን ነው። የካቲት 12 ሆስፒታል ሜዲካል ኮሌጅ ዋና ፕሮቮስት ተወካይ ዶክተር አንተነህ ምትኩ ኮሌጁ በተያዘው ዓመት በጥራት ማረጋገጫ ቀዳሚ መሆኑን ገልጸው ኮሌጁን ለማሳደግ የከተማ አስተዳደሩ ድጋፍ እንዲያደርግላቸው ጠይቀዋል። እንደ ተቋም ኮሌጃችን የህክምና አገልግሎት ጥራትና በሚያስመርቃቸው ባለሙያዊ ተወዳዳሪነት ልቆ ለመገኘት አበክሮ እየሰራ እንደሆነ ለማረጋገጥ እንወዳለን። ከአዲስ አበባ ከተማ አስተዳደር ተቋማችንን ተልዕኮ የሆነውን ጥራት ያለውን የጤና አገልግሎትና ችግር ፈቺ የስልጠናና የምርምር መርሃ ግብር ለማሳካት ለተደረገልን ድጋፍ ሁሉ እያመሰገንኩ ከዚህ ጋር ተያይዞ ኮሌጃችን ወደ ጤና ዩኒቨርሲቲ ለማሳደግ በሚደረገው ጉዞ ድጋፋችሁ እንደማይለየን ባለ ሙሉ እምነት ነን። የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በበኩላቸው ከጊዜ በኋላ በጤና አገልግሎት አሰጣጥ ላይ ከፍተኛ ለውጥ መኖሩን ገልጸዋል። እንደ ሀገር በርካታ የጤና አዋጅና ፖሊሲ በማዘጋጀት በሽታን ከመከላከል ጎን ለጎን አክሞል ማዳንን ከፍተኛ ትኩረት በመስጠት ወደ ትግበራ የተገባ ሲሆን በሀገር አቀፍ ደረጃ ብሎም በከተማችን የጤና አገልግሎት ለዜጎቻችን ለማዳረስ በቁርጠኝነት እየሰራን እንገኛለን። ከተመራቂ ሴት ተማሪዎች መካከል ከፍተኛ ነጥብን በማስመዝገብ የከፍተኛ ማዕረግ ተመራቂ የሆነችው ዶክተር ትግስት በላይነህ በጤናው ዘርፍ እየመጣ ያለውን ለውጥ ለመደገፍ በትጋት እንደምትሰራም ትናገራለች። የበኩሌን አስተዋጽኦ ማድረግና የማህበረሰቡንም እንዲሁ በትትና በማገልገል የተሻለ ለውጥ ለማምጣት ጥረት አደረጋለሁ ብዬ አስባለሁ። የካቲት 12 ሆስፒታል ሜዲካል ኮሌጅ በህክምናና የጤና ሳይንስ የትምህርት ዘርፎች 186 ተማሪዎችን ያስመረቀው